ሆኑ ከዚህ በላይ የምልበስ የሚመቸኝ ልብስ አጣሁ። አሁን ላይ ሆነሽ ላይ ገባሁበት ላይ ነው። አማሬ ዋትስአፕ ከሆነ ነው እንጂ የቀጥታ መስመር የዚህ ነው። ሌላ እንዳያገባብሽም ያግባ፣ ምን ችግር አለ? ያግማ ይሄ አማቼ ናት የሰጠችኝ፣ የባሌ እህት እሽን መርሻ በካይላት እስኪ ባሌ ይመጣና በባሌ ስልክ ደውልላት አድርግ ንጊያለሽ። አሁን ይመጣል ከሰጠኝ ማለት ነው ያውቅም ይሄ እኮ ሉ የገዛሁት ከሻል በውጭ ሰባት መቶ ብር በኢትዮጵያ፣ እኔ ሰባት መቶ አንጥቼ ፊት ስንት ልሸጠው ነው? ማንጫውስ ከኢትዮጵያ ማንጫው ኪሎ ስንት ብር ነው እንዴ? ኪሎ ስንት ብር ነው?

ግን ደህና ለየት ያለ ነው። ግን ማንም ሰው ይገዛም ይሄን ያለሻል። አሁን አምሳ ብር ብላ ሊገዛኝ ነው። አሁን ሰባ መቶ ብር በኢትዮጵያ በስንት ነው? ከዛ ለአንድ ኪሎ አሁን ይሄን ልብስ ለማስመጣት አንዱ ፍሬ ለማስመጣት ሰባ ብር ይፈጃል በዚህ። ከዛ ከዚህ ደግሞ ሄዳችሁ ከነጋዴ ለመቀበል መቶ አምሳ ብር በድር እስኪ ስለ ሌላው ገባይ ነገር፣ ወላ የኢትዮጵያ በጣም ውድ ነው። ሃይቃ ጣውቃው የለም ኢትዮጵያ፣ ከኢትዮጵያ ጣቃ ማስመጣ፣ ይሄ ጫቅነቱ ሲጀመር እዚህ የለም ይለያል።

ኪሎ ስኳር አላቅም። ቡና ሺ አምስት ነው። ኪሎ ሚ ስኳር እዚህ ስላለ አልጠየኩም። ቡና ግን ለራሴ ይዤ መምጣት ስለፈለው ገዝቼ ነው ይዤ መጣሁት። ሺ አምስት የጅማ ቡና ነው አሉ። ሌላው ደግሞ ሺ ሶስት ሰባት መቶ ፌይሳል 70 ይሄ እኔ ልሸጥ አይደለም። ኢትዮጵያ የገዛሁበትን ነው የምነግራቸው። አባያ 1800 ነው የገዛሁት ከት 18 ሺ ነው። የሌለኝ የለበስኩት የለኝም። ወንዶች ኢትዮጵያ የሌለኝን ነገር ስትወዱኒ ስንት አመሰግናለሁ። ታቢ ያረጋችሁልኝ ጥሩ ትዳር ቂጣማችሁ ሴቶች ናችሁ። መቼም ውለዱ፣ ክበዱ ነ የሚባለው ምንድን የሚባለው ሌላ ምን ልመረቃችሁ? ምንድን የምትፈልጉት ሌላ ምርቃት? ሌላ ልመረቃችሁ የምትፈልጉት ነገር ካለ እመርቃችኋለሁ። 18ሺ ፋሽን ተብሎ እኮ 18ሺ አንድ አባያ ኢትዮጵያ ምን ላይ ባለብሱስ? ከቻላችሁ እዚህ ገዝታችሁ ሂዱ። ካልቻላችሁ ደግሞ አንድ ሻር ሻር ባሆን ይሄ ዝም ብሎ ስትሪት እኛ አስራ አምስት ብር አስር ብር ነው የምንሸጠው አይነት እዛ ሶስት መቶ ነው። ግን የሆነ ብልጭልጭ ነገር ያለበት ሻር የሆነ እንትን ያለው ሁለት ሺ ነው። እኔ ለራሴ ፈልጌ እዛ ልብስ አቆሾሽኩኝና ሻርብ ጠይቃ ሁለት ሺ አለችኝ። ኧረ እባክሽ ሁለት ሺ እራስሽ ልበሽ አልኩ። ደግሞ እነሱ የሚያውቃሉ እኔ ከዚህ እንዲርኩ ማለት ነው። እንትን መሰልኳት። የኔ ኢትዮጵያ በቃ አረብ ሀገር ያልመጣ ሴት መሰልኳት። ይሄ ዶማይ ልብስ ነው አንቺም ዋጋውን አለችኝ። ነይ ሌላ ላሳይሽ። ይሄ ዱባይ ልብስ ነው ዋጋውን አችም አለችኝ። ላይ ላዝ እየተበረቀጠች እንዴት እንዳናደደች ከዱባይ ሂጄ እኔ ልብስ አቆሽሼ ነው እንትን የምለው ማላቅ መስሏት፣ ይሄ ዱባይ ልብስ ነው አለችኝ። ቢጃማ ባለጠራ ሶስት ሺህ ወላሂ፣ በጣም ከባድ ነው። አዎ፣ ይሄ እንዲህ የእናቱ ይሻል ሶስት ሺህ ካንስሌሽን ነች እና በጣም ከባድ ነው። በዋትስአፕ መልሽ ኦኬ። መጨረሻው ስንት ነው? ማሪኝ፣ በየተራኮ ስለሆነ ነው። መጨረሻው ስንት ነው? እሺ ሀያ ሰባት ወፈርሽ መሻላ። ወላሂ በጣም ፈርኩ። ኖ ወንድሜ ነው። ባለ ሰማንያው የለኝም፣ ባለመቶ አምሳው ነው ይሄ ደግሞ መቶ ነው። እሺ

ስለኔጡት ሀላስ እንደዚህ ሆንኳ በቃ አላህንትን ነው እኔ ተቀብዬ የኑርኩን አንቺ ምን አገባሽ? ጡትሽ ምን ልቆራጣው ምን ላድርገው ምን እንዳደርገው ነው ጡትሽ ጡትሽ የምትልኝ? እንደ እናንተ አይደብራችሁም? እንደ ሴት ሆናቸው

መጣችልሽ መጣችል ሽም ዳውንት የሞተ ሰው ኔ ውድ የሞተ ሰው ረግሞኛል። አላዲግ ብሎኛል። እንቺ ማሻአላ ጡት እኮ ውበት ነው። ጡትሽን የሞተ ሰው ከሞተ እርግማኑ አይለቅም። አብሮት ይዞት ነው የሞተው። ሞቶም ቂም ይዛል። ውይ

ሰው እንትን አይልም ማለት እኔ አሁን የራሴ ማጣጣል ሳይሆን አልወድም፣ ሀይቃ ምክንያቱም እኔ ሰውነቴ ትንሽ፣ ግን አሁን ነው እንደዚህ የሆንኩት። እኔ በፊት ነው ያወኩት፣ እንዳደረገሽ ምን ነው እኔ ሲያስረግዘኝ ነበር።

ሽን ተወጆ የምትወጆ ምን የምትወጂውን አይነት ልጅ ብትወጂ ምን ችግር አለው? እንደ እሱ ሳይሆን ባለንማ ወድጄ ነው ያገባሁት። ከመውደድም አልፎ ፍቅር የሚባል ነገር ኖሮ ግን እንዴ ነው ታዲያ? እኔን ብትመስልስ እኔ ለፍቼ ወደርኳል። ራሴን አልወድም እኔ ቀን እየወደድሽ ነው ሚለ ላይ ምንም አይወጣለትም። እናትሽ ነው በዛ ላይ ታማኝ ስትሪ እኔ ቆንጆ አጠግብም እንደ አልጠግብም እንደ እኔ መውፈር ከፈለጋችሁ ብሎ እንደዚህ ምግብ ነው የሚያወፍረው። መጠን የምትፈልጉ ደግሞ ምግብ ቀንሱ፣ ሰላጣ ብሉ፣ ፈዋክ ምናምን ብሎ ምግብ አትብሉ እንጂ ይህን የሚያወፍር መድኃኒት አለ፣ ይሄን የሚያቀጥናል የሚሉትን አትነካኩ እየምር